ሰላም ጤና ያስጥልህ። እንዴት ናችሁ? ዛሬ እንስሶች ለምን ፔስታልን ይበላሉ የሚለውንና የፔስታል አወጣጥ እንዲሁም በሰርጀሪ ፔስታል እንዴት ይወጣል፣ ፔስታል የበሉ ላሞች ምን አይነት ናቸው የሚለውን በሁለት ቋንቋ ልሞክርላችሁ፣ በአማርኛና በኦሮምኛ የቀላቀልኩ ልሞክርላችሁእና ብዙ ትምህርት የትማሩበታላችሁ

ከን እንጀድ ወጅን ይላላ። ስለዚህ ፔስታልን የበሉ እንስሶች በአንደኛ ደረጃ ዊክነስ በጣም ደካማ ይሆናሉ። ባዬ ደጠባተው። ሁለተኛ በግራ ቁናቸው በሌፍት ሳይድ ብሎቲንግ ይፈጠራል። የሆድ መነፋት በግራ በኩል በጣም ቴምፓኒ ነው የሚሆነው፣ በጣም ነው የሚነፋው ገራኒሳኒ ከራ ቢታለንጅሩ ባየ አፎፋማ ጀቻለ። ሌላው ኤክሰሲቭ ትረስት ነው፣ የውሃ መጠንን በጣም ይጥማቸዋል፣ ውሃን በጣም ይጥጣሉ። ብሻም ባየ ዱጉጅ ቻለ። ሌለኛው ነገር ምንድን ምንድነው? ሎስ ኦፍ ዌይት ነው፣ ክብደትን መቀነስ፣ ክብደትን ይቀንሳሉ። ቢኮዝ የተበላው ምግብ ወይ አይፈጭም እዛ ውስጥ ያለው ወደ ሰውነት አይሄድም። ስለዚህ ላሚቷ ወይ ከብቱ የሚፈልገውን የምግብ አይነት የምግብ መጠን አላገኘም ማለት ነው። ስለዚህ ሌላ የሚፈጠረው ምንድን ነው? ሎስ ኦፍ ኮንፈርት ነው፣ ምቾትን ያጣሉ። በዚህ የተጠቁ እንስሶች ከፍተኛ ምቾትን ያጣሉ። እረፍት ያጣሉ። መቅበጥበጥን ይጀምራሉ ቃምኒሳኔት ኢዶ ተኮናበተኒ ኦሊፍ ጋድ ደሙ ጅቻለ። ስለዚህ ፔስታሉ ተሰብስበ በነሱ ውስጥ ልክ ስምንቶ ላይ ውሃ እንደተጨመረ ድንጋያማ የሆነ አንድ ላይ ተሰብስቦ ይቀመጣል። ቶሎ ካልደረስነ ማለት ነው ቶሎ ከደረስን እዚህ ችኛው ጥጃ ላይ እያያችሁት እንዳለው አይነ ፔስታል ነው የሚወጣው። ስለዚህ ምን ምን ይፈጠራል ማለት ነው። ሌላው የሚፈጠር ነገር ብሎኬጅ ይፈጠራል። ከጨጓራ ወደ ኢንተስትኖች ወደ ሆዳቸው የሚሄደው መስመሮች በዚህ ድንጋይ በዚህ ፔስታል ይዘጋል። በዚህ ፔስታል ተዘጋ ማለት የተበላው ምግብ አለመፈጨት፣ የተፈጨው ደግሞ ወደ ሰውነት አለመሰራጨት ማለት ነው። ወደዛ አልተሰራጨ ማለት ታዲያ ምን ምን ተፈጠረ ማለት ነው? ላሞቹ እንስሶቹ የሚፈልጉትን የመኖ መጠን ሰውነታቸው ጋር አልደረሰም ማለት ነው። ስለዚህ ምን ይሆናሉ? ፊዚካሊ በጣም የወረዱ ይሆናሉ። ኢውቴንን የሚወጣውን ፔስታል በእግዚአብሔር ይሄ ፔስታል አሁን ቶሎ የተደረሰ ነው። ድንጋያማ አልሆነም። ይሄኛውን የበሉ ፔስታልን እኛ ሀክሞች እንዴት ነው የምንለየው? የእንስሶቹ ባለቤቶች ኦነሮቹ ምን ይሉናል? ላሜ ፕላስቲክ ትበላለች፣ ልብሶችን ታድናለች፣ ስንቴኖ ከአፏ ያስጣልኩኝ ከሳር ጋር የመጣውን ገመድ ትበላለች፣ መዳበሪያ ትበላለች ብሎ ከነገሩን በኋላ ነው ወደ ሰርጀሪ የምንሄደው። በዚህኛው ዘርፍ ቴክኖሎጂው ብዙ እኛ ሀገር ላይ አልገፋበትም። አሁን የውጮቹን ካያችሁ አልትራሷ እንዳያሉ ይዘቱ ምንድን ነው፣ ምን ደረጃ ላይ ነው ያለው ብሎ በደንብ ያውታል። ካዩ በኋላ ይቀዱታል። እኛስ እንዴት ነው የምንቀደው? የዚች ላም ባለቤት ፔስታል እየበላች ነው የወላችሁ። ይህን ፔስታል በእግዚአብሔር የወጣውን ከእሷ ውስጥ የወጣውን ፔስታል ዩ። ይህ አሁን መኖ ሆዷ ውስጥ የበላችሁ ምግብ ወዴትም አይሄድም። ፔስታል ደግሞ ምንድን ነው የሚባለው? አፈር ራሱ መቶ ዓመት ይኖራል ነው የሚባለው። ስለዚህ እችኛ ውስጥም እየኖረ ከሄደ መጨረሻ ይገላታል ማለት ነው። ስለዚህ እንትን የበሉ ፔስታል የበሉ እንስሳቶች ይሄኛውን አሁን የነገርኳቸው ምልክቶችን ሁሉ ካሳዩ በኋላ ቀጥታ ወደ ሞት ነው የሚሄደው። ሀኪሞኒ ቤለደ አከሚን አከ ሆሪንኩኒ ፔስታልኛት ያክሚን አደባስ ረጫ ለማል ነው እንጂ ጋፋ ያሌ ዳፍዴም ነው

ስለዚህ ማድረግ ያለብን ምንድን ነው ታዲያ? ሰርጀሪ ስንሰራ በጣም በጥንቃቄ መስራት አለብን። አለበለዛ ብዙ ችግሮች ይከሰታል ማለት ነው። ስለዚህ አሁን እየውላችሁ ሙሉ እጄን አስገብቼ ነው ውስጡ። የፈለግኩት አንድ የቀረ የፔስታል ዘር የለም እዚህ ውስጥ። ለምን መክፈቱ ከንቱ ነው። ፊት ለፊት ያለውን ብቻ ካወጣው ውስጡ የቀረውን ትናንሾቹን ፈልጌ ካላወጣውት ነገ እዛ ውስጥ ምን ይሆናል? ምን ይሆናል ነው ያልነው ቅድም ድንጋያማ ይሆናል። ሲሚንቶ ላይ ውሃ የፈሰሰ አይነት ነገር ይሆናል ያለው። ስለዚህ እዛ ውስጥ ይሄ ይፈጠራል ማለት ነው። ሕክምና ሊያድኖ የሚችለው ምንድን ነው? በሰርጀሪ ማውጣት። ኦነሮች፣ ባለቤቶች ልታድኑ የምትችሉ እንዴት ነው? በመጠንቀቅ በጥንቃቄ። ፋርም ይኖራችሁ፣ አንድ ላም ይኖራችሁ፣ አስቀድሞ መጠንቀቅ ነው። አስቀድማችሁ ከተጠነቀቃችሁ ይሄ ነገር አይከሰትም። በዚህ ጊዜ አሁን በብዛት የምሰራው በሆሊስቲል ላይ ነው የምሰራው። በተለምዶ የፈረንጅ ላሞች የሚባሉ ማለት ነው። እነሱ ላሞች ዋጋቸው እስከ 330 ሺህ ብር ደርሷል። በቃ አልተወደደም። እርጉዝ የሆነችውን የስምንት ወይ ደግሞ የስድስት ወር እገዛ ለሆና ምን ካላችሁ በትንሹ ዋጋ 270 ሺህ ነው። በዚህ ውድ ዋጋ የተገዙ ላሞችን በእንዝላልነት ወይ ደግሞ በደንብ ባለማሰብ ትኩረትን ባለመስጠት እንደዚህ አይነት ኬዝ ይፈጠራል። ይውላችሁ ይሄኛውን የሚመስል ኬዝ በሆልስቲን ላይ ጥሩ ምርት የላትም፣ ሰውነቷ በጣም ቀነሰ ብሎኝ የሰራሁት አለ። ቀጣይ ቪዲዮ እሰራላችኋለሁ። ስለዚህ እንስሶች ወደ ቤት ስታስገቡ አስራችሁ የምትመግቡ ከሆነ ፋርሙን አያስድሩት። የፋርሙን መንፈስ በደንብ ጠብቁ። በቃ ቤቱ ፋርም ፋርም ማለት አለበት። ስለዚህ ፋርም ማንም ሰው ከውጭ ዘሎ የሚገባበት አይደለም። ፋርም በጣም ትልቅ ጥንቃቄ ይጠይቃል። የትም ደክማችሁ ብዙ ስቃይታችሁ ያመጣችሁትን ገንዘብ በእናንተ ችግር እንዳይጠፋ ማለት ነው። ዩቴንም ቪዲዮ አሁን ከጨጉዋራ በላይ ያለውን ስጋ ማለት ነው፣ እሱን እየዘጋውት ነው በጣም መንጠቀቅ አለብን። ውስጡን የምንሰፋበት ባገኘው ነው ክር በስባጎ አይደለም። እኔ በብዛት ሐኪሞችን አይቻችኋለሁ በስባጎ የሚሰፉ ማለት ነው ኢቭን በናይለን እራሱ ብሰፋ ቶሎ አብዞር ባይሆንም ይውላችሁ። በተለምዶ ምንድን ነው የሚባለው? በሽቦ ይሰፋሉ ነው የሚባለው የሚሰፋበት ክር ማለት ነው። ይሄ ከትገት የሚባለው የሚሰፋበት ክር የሚሰራው ከአንጀት ነው የሚሰራው። አሁን ይሄ የሰፋውበት ከትከት ማለት ነው። ከአምስትና ብዙም በቃ ከሳምንት በኋላ ራሱ ስጋ ሆኖ አብሮ ውስጡ ይበሰብስና በዛ ውስጡ ይበቅላል ማለት ነው። በስባጎ ብንሰፋው በስባጎ ቢሰፋ ሌላ ነገር ይፈጥራል። እዚህ ቦታ መግል ይይዛል። ስባጎ ራሱ መልሶ ይበለዋል። ያንን ስባጎ ከሱ እስከምናስወግድ እንስሶቹ ሰላም አያገኙ። ይላቸው ይሄ ሁሉ ሰርጀሪ የምንሰራው የእንስሳውን ሰላም መመለስ፣ ወደ ፕሮዳክሽን መመለስ ለዚ ለምንሰራው ስለዚህ ሰርጀሪ ስንሰራ በጣም መጠንቀቅ አለብን። በጣም ለራሳችንም ለእንስሳው መጠንቀቅ አለብን። ከናፍ ሆሪ ጋፋ ሆጀኑ ሰርጀሪ ጋፋ ሆጀኑ ኦፎ የገኖ ወንኩንደ ጉቹ ቀም

የውስጥ እቃዎችን ይዛ እንዳትመጣ ተደርጎ ነው የተሰፋው። ይውላችሁ አሁን ይሄኛውን የውጭውን ስፌቱን ኦልሞስት ጨርሻለሁ እየደገምኩት ነው። ለምን ግን እዚህ አካባቢ ይውላችሁ ብዙ ሎድ የለም፣ ብዙ ግፋ የለም። በመጀመሪያው ስፌት ብቻ ይበቃ ነበረ። ግን ቱቢ ኮንፍርሚድ እኔም ራሴን ተማምኜ ሰርቻለሁ ለማለትም ደግሜ እየሰፋሁት ነው። ስለዚህ ይሄኛውን አስተካክለህ እንዲህ ከሠራን የላሞቻችን ሰላም ማንጠብቅበት የለም ግን ላሞች ከብቶች እዚህ ቦታ ሳይደርሱ እኛ መጠቀቅ አለብን። ለምሳሌ እዩት አሁን ቆዳ እየሰፋው ነው። የውጭን ቆዳ እየሰፋው ነው። የውጭን ቆዳ በስባጉ መስፋት ትችላላችሁ። ለምን ከሂሊንግ ፕሮሰሱ ካለቀ በኋላ ቢያንስ 15 ቀን በኋላ ሂሊንግ ፕሮሰሱ ኮምፕሊትሊ ያልቃል። ውጭውን በስባጉ መስፋት ትችላላችሁ። ለምስ ባጉ ነገ የሚወገድ ነውና መፍታት አለብን። እሱ ይፈታል። ላሟ ወይ እንስሶቹ ወደ ቀድሞ ህይወት ታሪካቸው ይመለሳሉ። ይሁን ኦልሞስት አሁን ሁለት ቦታ በላይ አይቀረኝም። ስለዚህ እንዲ መልሰን ስንሰፋው አሁን በብዛት እንዲ ስታዩት ተመልሳ ሁላ የምትቆሙላ አይመስልም ሰው ግን ይህን ቪዲዮ ቆይ መጨረሻ ላይ ታውቷላችሁ። እንዴት ይሄ ሁሉ ፔስታል ከሁለት ኪሎ በላይ ፔስታል ወጥቶ እንዴት እንደቆመኝ፣ ከህክምና ከሰርጀሪው በኋላ ምን ማድረግ አለብን? ይውላችሁ ከውጭ ፓቶጂኖች እንዳይገቡ፣ ይውላችሁ ይሄ ስፕሬ ያስፈልጋል። ይህን ስፕሬ ቢያንስ ቢያንስ በቀን አንድ ስፕሬይ ማድረግ አለብን። ሌላው ደግሞ ተከታታይ ሶስት ቀን ህክምና መስጠት አለብን። ከዛ በኋላ ኢንፌክሽን አይፈጠርም። ወደ ፕሮዳክሽን ትመለሳለች። ይዋት ይዋት ስትቆም አያችሁ ሰላሟ እንዴ እንደተመለሰ። ይሁት ከውስጧ የወጣውን ዝም ብላችሁ ይሁት። በእግዚአብሔር ይሁላችሁ ይሄን ሁሉ ነው የበላሹ እያልኳት ነው። አያችሁ ይሄን ሁሉ ነው በሆዷ የያዘችው። ምግብ አትበላ። ዝም ብላ ነው የምትቆመው። ይሄ ሁሉ ሆዷ ውስጥ እያለ እንዴት ነው ምግብ የምትበላው? እንግዲህ ይሄኛውን ቢያንስ ቢያንስ በስድስት ወር ውስጥ ልትበላው ትችላለች። በአንዴ ይንኑላ አትበላው። በዚህ ችግር ውስጥ ያለ ወዳጅ ዘመድ ካላችሁ ሼር አድርጉለት። ዩቱብ ቻናል ሰብስክራይብ አድርጉ። መልካም የስራ ቀን የሆነላችሁ። ተባረኩልኝ።